ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻንላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስን ቆይም ከሀገር ውስጥና ከውጭ ያልተሰመረ አዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ የምናነሳ ይሆናል። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ ውድ ቤተሰቦቻችን። ከምናነሳቸው ነጥቦች መካከል የኢትዮጵያ ብሔራዊ ቡድንን የተመለከተ መረጃን ወደ እናንተ እናደርሳለን። እንዲሁም ሌሎች ደግሞ የዝውውር ጉዳዮችን በተመለከቱም ሰፋ ያሉ ዘገባዎች እየወጡ ይገኛሉ። እነሱን በስፋት ወደ እናንተ ማድረሳችንን የምንቀጥለው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮአችንን ላይክ ቻነላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር አድርጉ። አብራችሁኝ ቆዩ። ከሀገር ውስጥ ጉዳዮቻችን ነው የዛሬም ፕሮግራማችንን የምንጀምረው። የኢትዮጵያ ብሔራዊ ቡድን የሀገር ቤት ልምምዱን አጠናቋል። ዛሬም ለ2026 የዓለም ዋንጫ ማጣሪያ ከግብጽና ከጅቡቲ ብሔራዊ ቡድን ጋር ላለባቸው ጨዋታዎች የኢትዮጵያ ብሔራዊ ቡድን አለቃ መሳይ ተፈሪም ለ24 ተጫዋቾች ጥሪ በማድረግ ላለፉት አንድ ሳምንታት በሀገር ቤት እንግዲህ ሲያደርጉ የቆዩት ዝግጅትን ዛሬ ማጠናቀቃቸው ይፋ ሆኗል። ከረፋድ ጀምሮ ለአንድ ሰዓት ተኩል ያክል የቆየው ዝግጅታቸውን በኢትዮጵያ ንግድ ባንክ ሜዳ በተለመደው መልኩ ሲሰሩ ያስተዋለን ሲሆን ሁሉም ተጫዋቾች በመልካም ጤንነት ላይ እንደሚገኙ ነው የተረጋገጠው። ብሔራዊ ቡድናችን አንድ ተጫዋች በመቀነስ ዛሬ ሌሊት 10 ሰዓት ላይ ወደ ሞሮኮ የሚጓዝም ነው የሚሆነው። የፊታችን አርብ ደግሞ መጋቢት 12 ቀን ማለት ነው የመጀመሪያ ጨዋታውን ከግብፅ ብሔራዊ ቡድን ጋር ጨዋታውን የሚያደርግ ይሆናል። በቀጣዩ ሰኞ ደግሞ መጋቢት 15 ቀን ከጅቡቲ ብሔራዊ ቡድን ጋር ሁለቱን ጨዋታዎች እንደሚያደርግ በካዛብላንካ ሁለቱ ጨዋታዎች እንደሚደረጉ የወጣላቸው መርሃ ግብር እያሳያሉ። አቡበከር ናስር ከረጅም ጊዜያቶች በኋላ በተለይ የኢትዮጵያ ብሔራዊ ቡድንን ማገልገል የቻለው ለመጨረሻ ጊዜ ከግብፅ ብሔራዊ ቡድን ጋር በተደረገ ጨዋታ ነበርና አሁንም በድጋሚ በግብፁ ጨዋታ ኢትዮጵያን ለማገልገል በድጋሚ ተገኝተዋል በጉዳያት ምክንያት ላለፉት ሁለት አካባቢ ዓመታት የኢትዮጵያ ብሔራዊ ቡድንን ማገልገል አልቻለም ነበር አቡበከር ናስር። አሁን ላይ ግን የኢትዮጵያ ብሔራዊ ቡድንን ተቀላቅሏል። በመሳይ ተፈሪ ስብስብ ውስጥ ይገኛል። እንግዲህ ሌሊት ላይም ወደ ሞሮኮ ካሳብላንካ እንደሚያመሩ ጭምር ነው ዘገባዎች የሚያሳዩት። ቀደም ብዬ እንደገለጽኩት መጋቢት 12 የፊታችን አርብ የመጀመሪያ ጨዋታቸውን ከግብጽ ጋር ያደርጋሉ። ሌላኛው ጨዋታ ደግሞ የሚደረገው ከሁለት ቀናት አካባቢ በኋላ ወይም ከሶስት ቀናት በኋላ ሰኞ ነው የሚደረገው መጋቢት 15 ቀን ከጅቡቲ ብሔራዊ ቡድን ጋር ደግሞ ሌላኛውን ሁለተኛ ጨዋታውን የሚያደርግ ይሆናል የኢትዮጵያ ብሔራዊ ቡድን። ከወዲሁ ለብሔራዊ ቡድናችንና ለሀገራችን መልካሙን ሁሉ እንዲገጥመንም ከወዲሁ ከልብ እንመኛለን። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ ወደ ቤተሰቦቻችን። ሊዮኔል ሜሲ ከአርጀንቲና ብሔራዊ ቡድን ስብስብ ውጭ መሆኑን ጠዋት በነበረው የስፖርት መረጃ ሰዓታችን ላይ ማጋራታችን ይታወሳል። ሊዮኔል ሜሲም ከዚህ ጉዳይ ጋር በተያያዘም ሀሳቡን ሰጥቷል። በተለይ በኢንስታግራም ሶሻል ሚዲያው ላይ ነው ሀሳቡን ያሰፈረው ትንሽ እረፍት ያስፈልገኛል ብሏል። ሊዮኔል አንድሬስ ሜሲ በጉዳት ከአርጀንቲና ብሔራዊ ቡድን ስብስብ ውጭ የሆነው ሊዮኔል አንድሬስ ሜሲ እንግዲህ ቡድኑን ባለመቀላቀሉ ማዘኑን ነው በማህበሬ ትስስር ገጹ ላይ ይፋ ያደረገው። ከብራዚልና ከዩራጓይ ጋር በሚያደርጓቸው ወሳኝ ጨዋታዎች ላይ መጫወት ባለመቻሌ አዝኛለሁ ሲል ሊዮኔል አንድሬስ ሜሲ ይናገራል። አክሎ መጫወት ፈልጌ ነበር፣ ነገር ግን በመጠነኛ ጉዳያት ምክንያት እረፍት ያስፈልገኛል፣ እዛ መገኘት አልቻልኩም ሲልም ነው የተደመጠው። ክለቡ ኢንተር ማያሚ በኩሉ ሊዮኔል ሜሲ ካጋጠመው ጉዳያት አገግሞ ወደ ሜዳ የሚመለስበት ጊዜ በሚያሳየው መሻሻል ላይ የተመሰረተ መሆኑን እንጂ እንዲህ ነው ተብሎ ሊገለጽ የሚችል ቀን እንደሌለ ጭምር ይገልጻሉ ኢንተር ማያሚዎች። ስለዚህ የተጫዋቹ ግን በመጠነኛ ጉዳያት ምክንያት ከአርጀንቲና ብሔራዊ ቡድን ስብስብ ውጭ መሆኑ የተረጋገጠ ጉዳይ ነው። ሌላኛው የምናነሳው ጉዳይ ወደ ቶትንሃም እንደምመለስ ይሰማኛል ብለዋል። ማውሪዚዮ ፖቸቲኖ ነው ይህንን ሀሳብ የሰጠው። የቀድሞ የቶትንሃም ማሰልጣኝ እንደነበር እናስታውሳለን። ፖቸቲኖ አርጀንቲናዊ አሰልጣኝ ማውሪዚዮ ፖቸቲኖ ወደፊት የቀድሞ ክለቡን ቶትንሃምን በድጋሚ ማሰልጠን እንደሚፈልግ ነው የገለጸው። ቶትንሃምን ከለቀቁ ስድስት ዓመታትን ያስቆጠሩት አሰልጣኝ ማውሪዚዮ ፖቸቲኖ ከአመታት በኋላ ውስጥ አሁንም ወደ ቶትንሃም መመለስ ይፈልጋል ሲልም ነው የተናገረው። አሰልጣኝ ማውሪሲዮ ፖቼቲኖ ቶትንሃምን በለቀቁበት ወቅትም ወደ ክለቡ እንደሚመለሱ ተናግረው እንደነበር የሚታወስ ነው። አሰልጣኝ ማውሪሲዮ ፖቼቲኖ በአሁኑ ሰዓት የአሜሪካ ብሔራዊ ቡድንን በማሰልጠን ላይ ነው የሚገኙት። ነገር ግን ፖቼቲኖ እንግዲህ ቶትንሃምን ይዘው ጥሩ ነገሮችን ማሳየታቸው ይታወሳል። ለፕሪምየር ሊግ ዋንጫ ሲፎካከሩ እንደነበር እናስታውሳለን። የአውሮፓ ቻምፒየንስ ሊግም 2019 ላይ የፍጻሜ ተፋላሚም እንደነበሩ እንዲሆን የምናስታውሰው ነው። በሊቨርፑል የ2 ለ0 ሽንፈት ቀምሰው በአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ላይ ሽንፈት ቢቀምሱም ቶተንሃምን ይዘው ግን የአውሮፓ ቻምፒየንስ ሊግ እስከ ፍጻሜ ድረስም መጓዝ መቻላቸውን እናስታውሳለን። ስለዚህ በቶተንሃም ቤት ልዩ ትዝታ እንዳላቸው የሚናገራሉ ወደ ቶትንሃም መመለስም እንደሚፈልጉ ጭምር ነው መረጃዎቹ የሚያሳዩት። ሊቨርፑልን የተመለከቱ መረጃዎችን እናንሳ። ፓሪስ ሰን ጀርሜን ቨርጂል ቫንዳይክን መስፈረም እንደሚፈልግ ዘገባዎች ያሳያሉ። ሊቨርፑል ኔዘርላንዳዊውን አንጋፋ የመሀል ተከላካይ ተጫዋቹን በክለቡ እንዲቆይ ቢፈልግም ተጫዋቹን ለማቆየት ግን ብዙም ገንዘብ ማፍሰስ እንደማይፈልጉ ነው ዘገባዎች እያጠቆሙ የሚገኙት። ፓሪስ ሰን ጀርሜን ለመሀል ተከላካዩ ምርጥ ጥያቄንም አቅርበዋል የሚሉ መረጃዎች እየወጡ ይገኛሉ። ተጫዋቹ ትላንትናም እንግዲህ በነበረው ሀሳብ ላይ ገልጸንላቸዋል። ከሊቨርፑል ጋር ያለው ነገር እንዳበቃ እህል ውሃው እንዳበቃ አይነት ስሜት እንደሚሰማው ጭምር የተለያዩ ዘገባዎች ሲወጡ ተስተውለዋል እና ምናልባት ተጫዋቹ አሁን ላይ ከዚህ ቡድን ጋር የሚለያይበት እድሉ ወይም ደግሞ የሚለያይበት ጊዜ እየመጣ እንደሆነ በርካቶች ያነሳሉ። በርከት ያሉ ክለቦችም ፍላጎት አላቸው። አሁን የገለጽኩት ፓሪሰን ጀርሜን ብቻ አይደለም። በሳዑዲ ክለቦችም በበርካቶች ይፈለጋል። አልኪላልን ጨምሮ እንዲሁ የአሜሪካ ክለቦችም ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ይገለጻል። እንዲሁ ደግሞ አትሌቲኮ ማድሪድም የዚህ ተጫዋች ፈላጊ ነው የሚሉ ዘገባዎች ደግሞ ሰሞኑን እየወጡ ይገኛሉና የቨርጅል ቫንዳይክ የወደፊት ቆይታ እስካሁን የተወሰነ ነገር የለም። ከካራባው ካፕ የፍፃሜ ጨዋታ መልስም ሀሳቡን ሲጠየቅ እንግዲህ በቅርቡ ዜና ትሰማላችሁ ሲል ሀሳቡን ሰጥቶ ነበር ቨርጅል ቫንዳይክ። ስለዚህ እሱ ጉዳይ እስካሁን እልባት ያገኘ ጉዳይ አይደለም። ልዊስ ዲያዝ በሳኡዲ ክለቦች አጭር ዝርዝር ውስጥም ይገኛል ተብሏል። ኮሎምቢያዊው የክንፍ ተጫዋችን ለማስፈረም የመጀመሪያ ሙከራ የተደረገው በጥር ተጫዋቾች የዝውውር መስኮት እንደነበር ነው ፋብሪዚዮ ሮማኖ የገለጸው። አሁን ላይ ደግሞ በክረምቱ የተጫዋቾች የዝውውር መስኮት ኮሎምቢያዊውን ተጫዋች ለማስፈረም እንዲሁ ከሳኡዲ ክለቦች አሁንም ጥያቄ ይዘው መቅረባቸው አይቀሬ እንደሚሆን ነው እየገመተም የሚገኘው በክረምት ሉዊስ ዲያዝን ለማስፈረም ትልቅ ፉክክር ይኖራል ተብሎ ነው የሚጠበቀው። ሌላኛው ከሊቨርፑል ጋር ይለያያል ተብሎ የሚጠበቀው ዲዮጎ ዦታ ነው። የሊቨርፑል ሊቨርፑል የወደፊት ቆይታው ግልጽ ነው። ኒውካስል ና ወልቭስ የ28 ዓመቱን ፖርቱጋላዊ አጥቂ ላይ ፍላጎት አላቸው። ተጫዋቹ ግን ሊቨርፑልን ለመልቀቅ ከወሰነ በቻምፒየንስ ሊግ ለሚጫወት ክለብ መጫወት እንደሚፈልግ ነው አሁንም እየተገለጸ የሚገኘው። ና ሊቨርፑል ምናልባት በክረምት የተጫዋቾች የዝውውር መስኮት መጠነኛ እንግዲህ ብዙ መጠን ያለው የተጫዋቾች ሻጭና ግዢዎች ሊኖሩ እንደሚችሉ ይታመናል የተለያዩ እድሳቶች ሊኖሩ እንደሚችሉ ይታመናል በተለይ በአጥቂ መስመር ላይ ተጫዋቾቻቸው ሊለቁ የሚችሉበት እድል ሰፊ ነው እነ ዲዮጎ ጆታን እንዲሁ እነ ዳርዊን ኑኔስን እና ልዊስ ዲያዝን ጭምር ሊለቁ እንደሚችሉ የመሐመድ ሰላም የመቆየት ነገር እስካሁን እርግጥ የሆነ ነገር እንደሌለው ነው ዘገባዎች የሚያሳዩትና እንግዲህ በርከት ያሉ ነገሮች እየተፈጠሩ ይገኛሉ በሊቨርፑል ቤት ማንቸስተር ሲቲን የተመለከቱ መረጃዎችን ደግሞ እናያንሳ ፌል ፎደን ሀሳቡን ሰጥቷል የኤፍኤ ዋንጫን ካነሳንና በሊጉ ደረጃ ሰንጠረዥ ውስጥ ካሉት አራቱ ቡድኖች መካከል መሆን ከቻለን መጥፎ የውድድር ዓመት ከማሳለፍ እንድናለን ሲል ሀሳቡን ሰጥቷል። ፊል ፎደን ከዋና ዋና ግቦቻችን አንዱ በሚቀጥለው የውድድር ዘመን በቻምፒየንስ ሊግ መጫወት ነው ሲልም እንዲሁ ተናግረዋል። ጨዋታዎችን ካሸነፍን በችሎታችን ማመንና ይህንን ማድረግ እንደምንችልም ማመን አለብን ብሏል። አሁን እየሆነ ያለው ነገር ሁሌም የሚያሻሽሉና የሚፈትኑ ቡድኖች መኖራቸው ነው። እናም ትንሽ መንሸራተት ነበረብን። ነገር ግን አሁንም ጠንክረን ማጠናቀቅና የውድድር ዘመናችን መጥፎነትን በሁለቱም አላማዎች ላይ ማዳን እንችላለን ሲልም ጭምር ነው ፌል ፎደን የተናገረው። ማንቸስተር ሲቲ የሪያል ማድሪዱን ኤድዋርዶ ካማቪንጋን ማስፈረም እንደሚፈልግ ቢቢሲ ስፖርት ዘግቧል። ይህንን ተጫዋች ለማስፈረም ግን ከ70 ሚሊዮን ፓውንድ በላይ መክፈል እንደሚጠበቅባቸው ነው ቢቢሲ ጨምሮ የዘገበው። ሪያል ማድሪድ ይህንን ተጫዋች ላይ ለቀው እንደሚችል ይታመናል። ቢለቀው እንኳን ከፍተኛ ገንዘብ ከዚህ ተጫዋች ዝውውርም ይጠይቃል ተብሎ ነው የሚታሰበው። ስለዚህ ማንቸስተር ሲቲዎች ይህንን ተጫዋች እንግዲህ ለማግኘት እስከ 70 ሚሊዮን ፓውንድ ማውጣት ይጠበቅባቸዋል ተብሎ ይታመናል። ታዋቂው የፋይናንስ ባለሙያ የሆነው ኪራን ማጉዌር ስለ ማንቸስተር ሲቲ 115 ክሶች ይናገራል። ማንቸስተር ሲቲ ላይ የተከሰቱት 115 ክሶች እውነት ከሆኑና ከተረጋገጡ ከፕሪሚየር ሊግ ያባረራቸዋል ብዬ አላስብም፣ ነገር ግን ከዚያ ይልቅ በጣም ከባድ የሆነ የነጥብ ቅነሳ ሊጠብቃቸው እንደሚችል ግን ምን አለው? ሲልም ነው ይኸው ሰው እየተናገረ የሚገኘው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። አዲሱ ቴሪ ዳንኤል ኦንሪ መባሌ በጣም ተጋኗል ብለዋል። አሌክዛንደር ኢሳክ ነው ይህንን ሀሳብ የሰጠው። ሊቨርፑልን በፍጻሜ ጨዋታ ሁለት ለአንድ ካሸነፉ በኋላ የማሸነፊያ ግብ ማስቆጠር የቻለው አሌክዛንደር ኢሳክ የሲቤስ ስፖርት ጋዜጠኞች ከበውት እንግዲህ ኢንተርቪው ሲያደርጉት እንዲህ ሲል ተደምጧል። አዲሱ ሄንሪ ብላ ስትጠራው ጋዜጠኛዋ፣ አሌክዛንደር ኢሳክ አዲሱ ሄንሪ መባሌ በጣም ተጋኗል ሲልም ነው የተናገረው። እንግዲህ ቴሪ ዳንኤል ኦንሪም እንዲህ ሲል ነው የሚመልስለት፣ አያልተጋነንም ልክ ናቸው ሲልም ነው ቴሪ ዳንኤል ኦንሪ ጨምሮ የተናገረው። አሌክዛንደር ኢሳክ ለቴሪ ዳንኤል ኦንሪ ያለውን ክብር በዚሁ አጋጣሚ እንደገለጸለት ጭምር ዘገባዎች ያሳያሉ። የቴሪ ዳንኤል ኦንሪ እጅጉን አድናቂ እንደሆነም ነው የሚነገረው። ከአርሰናል ጋር በተያዙ ታማኝ የሚባሉ የመረጃ ምንጮችን በማውጣት የሚታወቀው አንድ ተቋም ደግሞ አርሰናሎች አሌክዛንደር ኢሳክ ላይ ያላቸው አቋምን ከማሳወቃችን በፊት ሁለት አዳዲስ መረጃዎች እስኪደርሱኝ እየጠበቅኩ ነው። በዚህ ጉዳይ ላይ ነገሮችን ማጣራት አስፈላጊ ነው ሲል ነው የመረጃ ምንጩ እየገለጸ የሚገኘው። ዊሊያም ሳሊባ ስለ ጁሪያን ቲምበር ሀሳቡን ሰጥቷል። እድለኛ ነኝ ምክንያቱም በቤን ዋይት በጉዳት እንግዲህ ስናጣው ጁሪያን ቲምበር ካጋጠመው ከትልቅ ጉዳት ተመልሶ በሚገርም ብቃትም ቦታውን ሸፍኖ ተጫውተዋል። የሚገርመው ነገር ለረጅም ጊዜ ከባድ ጉዳት አስተናግዶ ወደ ሜዳ ተመልሶ ለቡድኑ እየሰጠ የሚገኘው ግልጋሎት ምንም ጉዳት ያስተናገደ ተጫዋች አይመስልም ሲልም ነው ዊሊያም ሳሊባ ስለ ጁሪያን ቲምበር የተናገረው። እሱ ለበርካቶች ተምሳሌት መሆን የሚችል ጠንካራ ስብእና ያለው በጣም ጥሩ ተጫዋች ነው። ጥሩ እንግዲህ እንደሱ ያለ ጠንካራ ተከላካይ በቡድናችን ውስጥ በማግኘታችን በጣም እድለኞች ነን። እንደ ቡድን ምርጥ ተከላካዮች ያሉ እውነት ለመናገር ሲበዛ እድለኞች ነን። ቤን ዋይት እና ጁሪያን ቲምበር ሁለቱም ምርጥ ተጫዋቾቻችን ናቸው። ሁለቱም ጠንካራ ተጫዋቾች ናቸው፣ ብዙ ነገራቸው ተመሳሳይ ነው ሲልም ጭምር ነው እንዲህ የተናገረው። አርሰናል አሌክዛንደር ኢሳክን እንግዲህ ለማስፈረም ጥረቶችን በክረምቱ ያደርጋል ተብሎ ግን እንደሚጠበቅ በርከት ያሉ ዘገባዎች አሁንም ጭምር እየወጡ ይገኛሉ። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። ማንቸስተር ዩናይትድ የተለያዩ አጥቂዎችን ይመለከታል። ማንቸስተር ዩናይትድ በክረምት የተጫዋቾች የዝውውር መስኮት የፊት መስመሩን ለማጠናከር እንግዲህ እላይታች ማለቱ የማይቀር ነው የሚሆነው። ሆኖም ግን ለጀርመን የዝውውር ዜናዎች በእጅጉ ቅርብ የሚሆነው ጋዜጠኛ ፍሎሪያን ፕሌተንበርግ ከሆነ እንግዲህ ማንቸስተር ዩናይትድ ከተለያዩ የፊት መስመር ተጫዋቾች ጋር ንግግር ማድረግ ከመጀመሩም በላይ አያሌ አጥቂዎችን በመመልመል ላይ እንደሚገኝም ነው የገለጸው። በተጨማሪም ከቡንደስሊጋ የሁጎ ኤኬቴኬ ና የቤንጃሚን ሼስኮም ፈላጊ ሆኖ ብቅ እንዳለ ጭምር ዘገባው ይጠቁማል። በቅርበትም እየተከታተለ ይገኛል። ማንቸስተር ዩናይትድ ቪክተር ኦስሜንን ና የሌዝበኑን ቪክተር ዮከርሽን በዝርዝራቸው ቁንጮ ላይ የሚገኙ ተጫዋቾች መሆናቸውም እንዲህ ይታወቃል። ፋብሪዚዮ ሮማኖ በፖል ፖግባ ና በማንቸስተር ዩናይትድ ጉዳይም እንዲሁ መረጃን አጋርተዋል። በቅርቡ ፖል ፖግባ በአስደንጋጭ ሁኔታ ወደ ማንቸስተር ዩናይትድ ይመለሳል ተብሎ የነበረው ግምት በጥብቅ ሲያዝ ነበረ ክለቡ የቀድሞ አማካዩን በድጋሚ ማስፈረም እቅድ እንደሌለው ዘገባዎች ጠቁመዋል በ2016 ሪከርድ በሰበረ 89 ሚሊዮን ፓውንድ ወደ ዩናይትድ የተመለሰው ፖግባ የተከለከለ ንጥረ ነገርን ተጠቅሟል ተብሎ እገዳ ቢደረግበትም በመጨረሻ አውንታዊ ምርመራ ካደረገ በኋላ አሁንም ስራውን ለመቀጠል ነፃ ሆኗል ከዩቬንቱስ ጋር የነበረው ውል ተቋርጧል አሁን ላይ አዲስ ክለብ በመፈለግ ላይ ነው። የ2018 የዓለም ዋንጫው አሸናፊ በኦልትራፎርድ ሁለት ጊዜያትን አሳልፏል። የካራባው ዋንጫንና የዩሮፓ ሊግ ዋንጫንም በማንቸስተር አሸንፏል። ነገር ግን በክለቡ ካሳለፈው ጊዜ በኋላ ተጫዋቹ በማንቸስተር ጥሩ ትዝታ የለውም። ብዙ መላምቶች ቢደረጉም የዝውር ኤክስፐርቱ ፋብሪዚዮ ሮማኖ ፖግባ ወደ ማንቸስተር ይመለሳል በሚለው ጉዳይ ቀዝቃዛ ውሃ ቸልሶበታል። ፋብሪሲዮ ሮማኖ በጊቭ ሚ ስፖርት አምዱ ላይ ሲናገርም በአሁኑ ጊዜ በዚህ ወሬ ውስጥ ምንም ተጨባጭ ነገር እንዳለ አላውቅም። ፖግባ በማህበራዊ ድረገጾች መመለሱን እያሳወቀ ሲሆን፣ በቅርቡ በሜዳ ላይ ልምምድ ሲያደርግም የሚያሳይ ቪዲዮ አይተናል። ሆኖም ግን አሁን ላይ ከዩናይትድ ጋር የሚያገናኘው ነገር የለም። የሚወሩት ነገሮች ከእውነት የራቁ ናቸው ብሏል። ፖል ፖግባ ከእግር ኳስ ርቆ በነበረበት ወቅትም ማንቸስተር ናፍቆት እንደሆነ ሲጠየቅም፣ ፖግባ ትኩረት ሊሰጣቸው የሚገቡ ተጨማሪ ነገሮች ስላሉት ክለቡ እንግዲህ በአእምሮ ላይ እንዳልነበረ ተናግረዋል። አሁን ላይ ለቀጣይ ስራው ምዕራፍም እየተዘጋጀ ያለው ፖግባ ወደ ኦልድ ትራፎርድ መመለስም የማይሆን ይመስላል። ፖል ፖግባ ከጥቂት ጊዜያቶች በፊት ሲናገርም፣ በእውነቱ ብዙ ነገሮች ነበሩብኝ። ስለ ማንቸስተር ዩናይትድ ለማሰብም ጊዜ አላገኘሁም ሁሉም ነገሮች ማስወገድና መጫወት ነበረብኝ። ማንቸስተር ዩናይትድን እመለከታለሁ እና አሁንም እዛ የቡድን ጓደኞች አሉኝ። እነሱ አሁንም በአለም ላይ ካሉ ትልልቅ ክለቦች ውስጥም አንዱ ናቸው። ነገር ግን ስለተጨማሪ ነገሮች አላሰብኩም ነበር ማለቱ የሚታወስ ነው። ማንቸስተር ዩናይትድ እሱን የመሰለ ሰው ለመልቀቅ መወሰኑ የማይመስል ነገር ነው ብሏል። የዳቪድ ደክያ የወቅቱ የቡድን ጓደኛ አስገራሚ አስተያየትን ሰጥቷል። የፊዮረንቲናው የፊት መስመር አጥቂ አልበርት ጉድማንስን። ማንቸስተር ዩናይትድ ዳቪድ ደኪያን የለቀቀበት መንገድ አስገርሞታል። ስፔናዊው ግብ ጠባቂ ከ12 ዓመታት ቆይታ በኋላ ዩናይትድን ሲለቅ ከአንድ ዓመት ክለብ አልባ ቆይታ በኋላ በዚህ ሲዝን በጣሊያን ድንቅ ብቃቱን ማሳየቱን ቀጥሏል። የቀርሙ ማንቸስተር ዩናይትድ አሰልጣኝ ኤሪክ ቴንሃግ በ2022 ውድድር ዘመን መጨረሻ ዳኪያን በነጻ ወኪልነት ለመልቀቅ መወሰናቸው አሁን ላይ በዩናይትድ ደጋፊዎች ዘንድ ቁጭትን እየፈጠረ ነው። በተለየም ወደ ማንቸስተር ዩናይትድ የመጣው አንድሬ ኦናና ያሳየው ብቃት ደኪያ እንዲናፈቅድ እያደረገ ነው። ከቲኤምw ጋር ንግግር ያደረገው ጉድሜንሰን ደሂያን እንግዲህ ለመልቀቅ የተደረገው ውሳኔ ከንትነቱ እንደነበረ ጠቁሟል። የ34 ዓመቱ ተጫዋች ባሳየው ድንቅ ብቃትም አመስግኖት እስካሁንም ድረስ አብሯቸው ከተጫወታቸው ግብ ጠባቂዎች ምርጡ ግብ ጠባቂ አድርጎም ሰይሞታል። ጉድመንሰን ሲናገር ማንቸስተር ዩናይትድ ደህያን የመሰለ ግብ ጠባቂ ለመልቀቅ መወሰኑ አስገራሚ ነው። ደህያ በጣም ጥሩ ሰው እና ሜዳ ላይ ደግሞ ከሜዳ ውጭም በጣም ትሁት ሰው ነው በፕሪሚየር ሊጉ አስራ አንድ አመት ተጫውቶ ዋንጫዎችን አንስቷል። በህይወት ያብሬው ከተጫወትኳቸው ምርጥ ግብ ጠባቂዎች መካከል አንደኛ ነው። ዳቪድ ደኪያ በ2022-23 የውድድር ዘመን መገባደጃ ላይ አዲስ ኮንትራት ቀርቦለት ቢሆንም በቴንሃግ ጫና የክለቡ አስተዳደር የቀረበውን ኮንትራት መሰረዙ ይታወሳል። ደኪያ ከጁላይ 2023 እስከ ኦገስት 2024 ድረስ ያለ ክለብ የቆየ ሲሆን ባለፈው ክረምት ከፊዮረንቲና ጋር ለአንድ የውድድር ዘመን የሚቆይ ውል ለተጨማሪ አንድ ዓመት የማራዘም ተፈራርሞ ደኪያ በዚህ ሲዝን ስምንት ጊዜ ግቡን ሳያስደፍር ሲወጣ ለፊዮረንቲና 27 ጊዜም ጨዋታዎችን ማድረግ ችሏል። ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። ሉካ ሞድሪች በሪያል ማድሪድ መቆየት እና ለአንድ ተጨማሪ ሲዝን መቀጠል ይፈልጋል። ፍላጎቱ በክለቡ መቆየትና እስከ ሰኔ 2026 ድረስም አዲስ ኮንትራት በመፈረም የቡድኑ አካል መሆን ነው። አሁንም የሞድሪች የመጀመሪያ ምርጫና የመጀመሪያ አማራጭ ሁሌም ሪያል ማድሪድን ማገልገል ነው። ራኡል አሴንሲዮ ይናገራል። ሰርኪዮ ራሞስ ሁልጊዜም የእኔ አርአያ ተጫዋች ነው። እሱ ለሪያል ማድሪድ እንዲሁም ደግሞ ለስፔን ብሔራዊ ቡድን ምን አይነት ግልጋሎት እንዳበረከተ ሁሉም ሰው የሚያውቀው ጉዳይ ነው። እንዲሁም ደግሞ ፒዮል ከልጅነት የጀምሮ እዚህ ሁለት ትምህርት ተጫዋቾችን ተመልክቼ ያለሁ እናም ከእነሱ ብዙ ነገሮችን ለመማር ሞክሬ ያለሁ ሲልም ጭምር ነው አሴንሲዮ ታዳጊው ኮከብ እየገለጸ የሚገኘው። ዶና ሮማን ለማስፈረም የሚፈልገው የአውሮፓ ግዙፍ ክለብ ፓሪስ ሰን ጀርሜን ጣሊያናዊውን ግብ ጠባቂ በክረምት የዝውውር ገበያ ለመሸጥ ፈቃደኛ ሆኗል። ባየር ሚኒክ ግብ ጠባቂውን ለማስፈረም የግብ ጠባቂ ቦታውን ለማጠናከር እየፈለገ ሲሆን ትኩረቱን በጃንሉጂ ዶና ሮማ ላይ አድርጓል። ዶና ሮማ በአንፊልድ ብቃት ላይ እንግዲህ ካሳየ በኋላ በድጋሚ የሚኒክን ፍላጎት መሳብ ጀምሯል። ጣሊያናዊው ግብ ጠባቂ ከፈረንሳዊ ክለብ ጋር ያለው ውል ለማደስ ፍቃደኛ ባለመሆኑ የባቫሪያኑ ክለብ ፍላጎቱን በድጋሚ አነሳስቷል። ዶና ሮማ አሁን ላይ ያለው ውል በ2026 ይጠናቀቃል። ስለ ተጫዋቹ ቀጣይነት ለመወያየትም ቀጠሮዎች ተይዘዋል። ድርድሮች በጥንቃቄ እየሄዱ ነው። እናም ደግሞ በፓሪስ ክለብም የቀረበው ጥያቄ ግን ግብ ጠባቂውን ሙሉ በሙሉ አላሰምነውም። ከዚህ ሁኔታ አንጻር ባየር ሚኒክ የ26 ዓመቱን ግብ ጠባቂ ማስፈረም እድልን ለማኑኤል ኖየር ጥሩም ተተኪ አድርጎ ይመለከቱታል። የ38 ዓመቱ ግብ ጠባቂ የወደፊት ቆይታው እርግጥ አይደለም። የባቫሪያኑ ክለብ የስፖርት ማኔጅመንት ዶናሩማን ከረጅም ጊዜ ፕሮጀክታቸው ጋርም ሙሉ በሙሉ እንደሚጣጣም ያምናሉ። የግብ ጠባቂው ልምድና ያለው ጥራትም እንዲሁ እንግዲህ ተጫዋቹን በሙኒክ የግብ ጠባቂ ክልል ውስጥም ደህንነትን ያረጋግጥለታል። በርካታ የፕሪምየር ሊግ ቡድኖችም የጣሊያናዊውን ግብ ጠባቂ ሁኔታን በቅርበት ይከታተላሉ። ሆኖም ግን ባየር ሚኒክ ከፈረንሳዩ ክለብ ጋር የሚደረገው ድርድል ካልተሳካ ፊርማውን ለማግኘት ራሱን እንደ ዋና ተፎካካሪ ለማስቀመጥም የተዘጋጀ ይመስላል። ፓሪስ ሳን ጀርሜን በክረምቱ አዲስ ግብ ጠባቂ ለማምጣትም እንቅስቃሴ ለመጀመር እያሰበ እንዳለ ነው ዘገባዎች የሚያሳዩት። ፍሪንካውን ከፕሪምየር ሊግ ክለቦች ለማራቅ የስፖርቲንግ ሊዝበን አዲስ ስትራቴጂ ፖርቱጋላዊው የክም ተጫዋች በፖርቱጋል ውስጥም ከታዋቂ ተጫዋቾች አንዱ ሆኗል። ስፖርቲንግ ሊዝበን ለስፖርት ፕሮጀክታቸው ከሚፈልጓቸው ዋና ዋና ተጫዋቾችም አንድ የሆነው የፍራንቸስኮ ትሬንካው ቀጣይነት ለማረጋገጥን በፍጥነት እርምጃ ለመውሰድ ወስነዋል። በ2023 ከባርሴሎና ስፖርቲንግ ሊዝበን የተቀላቀለው ፖርቱጋላዊው የክም ተጫዋች የበርካታ የፕሪምየር ሊግ ክለቦችን ፍላጎትም ስበዋል። ይህም የሊዝበን ቦርድም የተጫዋቹን መልቀቅ ለመከላከልም ስልታቸውን እንዲቀይሩ አድርጓቸዋል። እንደ ፖርቱጋሉ ጋዜጣ ሪካርድ ዘገባ ከሆነ ስፖርቲንግ ሊዝበኖች ከተጫዋቹ ወኪል ሆርግ መንደስ ጋር የሚያደርጉት ድርድርን የጀመሩ ሲሆን የተጫዋቹን ኮንትራት ከ2027 በላይ ለማራዘምና በተመሳሳይ ጊዜ የውል ማፍረሻውንም ከፍ ለማድረግ በማሰብ እየሰሩ አሁን ላይ የትሪንካውን ውልም ማፍረሻ 60 ሚሊዮን ዩሮ ነው። በፍሬድሪኮም ቫልዳስ የሚመራው የስፖርት ማኔጅመንትም የሃያ አምስት ዓመቱን ተጫዋቹ ወደፊት እንደ ትልቅ ንብረት ይቆጥሩታል እናም እሱን ለማቆየት ጥረት ለማድረግም ፈቃደኛ ነው። የፕሪምየር ሊግ ክለቦች ፊርማውን ለማግኘትም እየገፉ ነው። የፖርቱጋሉ ክለብ ግን ኮከባቸውን ማጣት አይፈልጉም። በተጫዋቹ ላይ ያላቸው እምነትና ከቡድን ውስጥም ያለውን ሚና አሁን ላይ ትልቅ ነው። ማርከስ ኤድዋርድስ ሊለቅ ስለሚችል ስፖርቲንጎች አላማቸው ትሪንካውን የአጥቂ መስመሩን መሪ አድርገው ለማቆየት ይፈልጋሉ። ተጫዋቹ ለቡድኑ ያለው ቁርጠኝነት በተደጋጋሚ ያሳየ ሲሆን አሁን ላይ በፖርቱጋል ሻምፒዮና ውድድር ላይም የማተኮር ፍላጎቱን ገልጿል። ነገር ግን በሊዝበን ቀጣይነቱን ለማረጋገጥ በሚቀጥሉት ወራትም ውይይቶች ይቀጥላሉ። ስፖርቲንጎች የውድድር ዘመኑ ከመጠናቀቁ በፊት የተጫዋቹን ኮንትራትም የማራዘም ፍላጎት ያላቸው ሲሆን ወኪሉ ሆርግ ሜንዴዝም ትሪንካውን በሊዝበን የሚቆይበት ሁኔታ ለማመቻቸት መስራቱን ይቀጥላል ተብሎ ነው እንዲሁ የሚታሰበው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላቸው አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ስለተከታተላችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ምስጋናችን ላቅ ያለ ነው። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድረግ ያለው። በነገው ጠዋት በሚኖረው የስፖርት የመረጃ ሰዓታችን ደግሞ ሌሎች አዳዲስ ስፖርታዊ ጉዳዮችን ይዘን በድጋሚ የምንገናኝ ይሆናል። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም በአክብሮት ተመኘሁ።